ሰላም ሰላም ጤና ይስጥልኝ ቤተሰቦች፣ እንዴት ናችሁ? በያላችሁበት የዓለም ዳርቻ ሰላማችሁ ይብዛልኝ። ዛሬ ቀለል ባለ ሁኔታ በአዲስ መልክ አማርኛ ፊደላትን ለጀማሪዎች ከሀ እስከ ፐ ሰላሳ አራቱን ፊደላት እያንዳንዱን ከመጀመሪያው እስከ መጨረሻው እንዲሁም ደግሞ አንደኛ ፊደላት፣ ሁለተኛ ፊደላት ድምጻቸውንና ቅርጻቸውን ሌሎችንም እስከ ሰባተኛ ያሉ ፊደላትን በግልጽ የምናይበት ቪዲዮ ነው። ረጋብላችሁ እስከ መጨረሻው በመከታተል እያንዳንዱን ከሀ እስከ ፐ የፊደላትን አንድነትና ልዩነት እንዲሁም ሞክሽ ቢቃለ ሌሎችንም አጠቃሎ የያዘ ትምህርት ስለሆነ ሁሉንም ፊደላትን ዛሬ እንዳጠቃላይ ሙሉ ሰላሳ አራቱን ፊደላት ከነ ተግባራቸውና ከነ ድምጻቸው ሌሎችንም ሁሉንም መገለጫቸውን ሰብሰብ አድርጌ ሁሉንም የማሳያችሁን የሚሆነው። ረጋብላችሁ እስከ መጨረሻው ለመከታተል ሞክሩ። አማርኛን ከዚህ በኋላ እነዚህም ፊደላት በደንብ ከተከተላችሁኝና በደንብ ካያችኋቸው ካነበባችሁ የመጨረሻ መፍትሄ ታገኛላችሁ ማለት ነው። ስለዚህ ረጋ ብላችሁ እስከ መጨረሻው ለመከታተል ሞክሩ። እያንዳንዱን በየቀለር የቀያየርኩት ወይም በየከለር የቀላቀልኩበት ምክንያት አለው። ለምን አንዱ ፊደል ወደ ቁልቁል ስንቆጥር ተመሳሳይ ቅርጽ ወይም ተመሳሳይ ድምጽ ሊኖረው ስለሚችል የቅርጽና የድምጽ ልዩነታቸውንም ለማግኘት አንደኛ ፊደል ምን ይመስላሉ፣ ሁለተኛ ምን ይመስላሉ፣ ሶስተኛ፣ አራተኛ፣ አምስተኛ እና ስድስተኛ ምን ይመስላሉ የሚሉትን እስከ መጨረሻው በመከታተል ከሀ እስከ ፐ ያሉ ፊደላት እናያለን ዛሬ። ስለዚህ ከዚህ ከመጀመሪያው ላይ ስንሄድ ዛሬ የመጀመሪያው ፊደል ሀሌታ ሀ ብለን እንጠራዋለን። ሁለተኛው ፊደል ለ ብለን እንጠራዋለን። ሶስተኛው ደግሞ ሀመርዋ ብለን እንጠራዋለን። ስለዚህ ከመጀመሪያ ፊደሎች ላይ የምንይዘው ዋናው ቁም ነገር ምንድነው? የመጀመሪያ ፊደሎች ምንም አይነት ቅጥያ ቀለበት አይኖራቸውም። ከሀ እስከ ፐ ስንሄድ የመጀመሪያ ፊደሎች ምንም አይነት ቅጥያ ቀለበት አይኖራቸውም? ሁለተኛ ፊደሎች ደግሞ አሁን የቅርጹን ነው የምናየው። ሁለተኛ ፊደሎች በቀኝ በኩል ቅጥ ያላቸው። ሶስተኛ ፊደሎች በቀኝ በኩል አሁንም ሸፋፍ አላቸው። አራተኛ ፊደሎች ቀኝ እግራቸው የረዘመ ነው። አምስተኛ ፊደሎች በሙሉ ቀለበት አላቸው። ስድስት እና ሰባት የራሳቸው የሆነ መለያ ቅርጽ የላቸውም። ነገር ግን መለያ ባህሪያቸው ሌላ ምንድን ነው ካላችሁኝ፣ ድምጽ ነው ማለት ነው። ስለዚህ የመጀመሪያ ፊደሎች ላይ ሃና አን አይጨምርም። ከነሱ ውጭ ያለው ሁሉም ከለ እስከ ፐ ያሉ ፊደሎች የሚል ድምጽ ነው የሚኖራቸው። ስንቆጥር መከታተል ይቻላል። ሁለተኞች ደግሞ ኡ የሚል ድምጽ አላቸው። የአማርኛ እና በሚድርጾች ድምጾች ከአ እስከ ኦ ያሉት ናቸው፣ በዚህ ላይ የምናገኛቸው። ስለዚህ ሁለተኞች ደግሞ ኡ የሚል ድምጽ ይኖራቸዋል። ሁለተኞች በቀኝ በኩል ቅ ያላቸው ማለት ነው። ሶስተኞች ኢ የሚል ድምጽና ሸፋፋ ይኖራቸዋል። አራተኞች አ የሚል አፍ የሚያስከፍትና ቀኝ እግራቸው የረዘመ ይሆናል። አምስተኞች ኤ የሚልና ቀለበት ያላቸው ይሆናል። ስድስተኞች ደግሞ እ የሚል ድምጽ ይኖራቸዋል። ቅርጻቸው የተለያየ ነው። ሰባተኞች ኦ የሚል ድምፅና ባለ ሁለትና ባለ ሶስት እግር ከሆኑ ደግሞ ግራ ግራቸው የረዘመ ይሆናል። ከአራተኛ ፊደሎች ጋር ፈጽመው ተቃራኒ ይሆናሉ ማለት ነው። ስለዚህ አሁን ወደ ዋናው ትምህርታችን ስንሄድ ይህንን በዚህ መልክ እናያለን። የዚህ ቻናል አዲስ የሆናችሁ ሰብስክራይብ በማድረግ ጀምሩ። ነባር ቤተሰቦቻችን ከሆናችሁ ደግሞ ላይክ እና ሼር ያደረጋችሁ። አማርኛን ከመሰረቱ ከፊደላት ጀምሮ እስከ የትኛውም ደረጃ በአጭር ጊዜ መማርና መለወጥ የሚፈልግ ካለ እዚህ ጋር በማስቀምጥላችሁ ስልክ፣ በኢሞ ዋትሳፕ፣ በቴሌግራም እንዲሁም ሊንኮቻችን በመጠቀም የምታገኙን ይሆናል ማለት ነው። አሁን ወደ ትምህርቱ እንሄድ። እቺ እዚህ ጋር የምታዩት የመጀመሪያ ሀ ሁ ሂ ሃ ሄ ህ

ሌ ሌባ ል ልጅ ሎ ሎሚ ሎ ል ሌ ላ ሊ ሉ ላ እዚህ ጋ አንደኛም ፊደል ከአራተኛ ፊደል እና ሶስተኛም ፊደል ከስድስተኛ እንዴት ልንለያቸው እንችላለን? የሚለውንም በዛው እያያቸው አንደኛ ፊደል ከሆነ እ የሚል ድምጽ ነው ያለው። ስድስተኛ አራተኛ ደግሞ አ የሚል ነው። ሶስተኛ ኢ ስድስተኛ ደግሞ እ የሚል ድምጽ ይኖረታል። ሃ ሀመር ተብሎ ይጠራል። ብሎ ይጣራል። ሁ ሁሴን ሂ ሂደት ሀ ሀላፊ ሄ ሄበል ህ ህንፃ ሆ ሆቴል ሆቴል ሆህ ሄ ሀ ሂ ሁ ሀ። የመጀመሪያ ፊደሮች እና የስድስተኛ ፊደሮች አጭርና ወፍራም ሲሆኑ ድምጻቸው፣ ሶስተኛ እና አምስተኛ ፊደሮች ደግሞ ረጅምና ቀጭን ድምፅ ይኖራቸዋል ማለት ነው። ረጅምና ቀጭን ድምፅ ይኖራቸዋል። ከዚህ በመቀጠል የምናገኘው መ መሬት ሙ ሙዝ ሚ ሚዛን ማ ማህበር ሜ ሜሮን ን ንጣድ ሞ ሞፈር ሞ ን ሜ ማ ሚ ሙ መ። ይህ ደግሞ ሰ ወይም ንጉሱ ሰ ተብሎ ይጠራል።

ሰ ከዚህ በመቀጠል የምናገኘው ደግሞ ረ ተብሎ ይጠራል። ረ ረዘመ ሩ ሩጫ ሪ ሪሞት ራ ራህመት ሬ ሬት ር ርግብ ሮ ሮማን ሮ ር እዚህ በመቀጠል እዚህ ጋር የምናገኘው ደግሞ ሰ ፊደል ነው። አሁንም ከዚህኛው ጋር ተመሳሳይ ነው፣ ነገር ግን ይሄ ደግሞ ምን ተብሎ ይጠራል? ይህኛው ንጉሱ ሰ ከሆነ ይሄኛው ሰዓቱ ሰ ተብሎ ይጠራል። ሰዓቱ ሰ ሰ ሰለሞን ሱ ሱፍ ሲ ሲዳማ ሳ ሳምንት ሴ ሴት ስ ስድስት ሶ ሶስት ሶ ስ ሴ ሳ ሲ ሱ ሰ ከዚህ በመቀጠል የምናገኘው ደግሞ ሸ ተብሎ ይጠራል። ይህ ፊደል ሸ ሸ ሸሚዝ ሹ ሹመት ሺ ሺህ ሻ ሻማ

በፊደል ነው። ይሄ ደግሞ በባለ ሁለት እግር ፊደል ነው። አራተኛው እና ሰባተኛው ተቃራኒ ይሆናል ማለት ነው። እንዲሁም ሁለተኛ እና ስድስተኛው ተቃራኒ ይሆናል። በ በሬ፣ ቡ ቡችላ፣ ቢ ቢራቢሮ፣ ባ ባርኔጣ፣ ቤ ቤት፣ ብ ብር፣ ቦ ቦርሳ፣ ቦ ቦርሳ ብ ቤ ባ ቢ ቡ በ። ከዚህ በመቀጠል የምናገኘው አሁን ባለ አንድ እግር ፊደል ከዚኛው ጋር በቅርጽ ተመሳሳይ የሆነው ተ ይባላል። ይሄኛው ቀ ነው። ይሄ ደግሞ ተ ተ ተረት ቱ ቱታ ቲ ቲማቲም ታ

አሁንም ባለአንድ እግር ፊደሎች እዚህ ጋር የምታዩዋቸው በሙሉ ባለአንድ እግር ፊደሎች ብቻ ናቸው። ባለአንድ እግር ፊደሎች ብቻ ናቸው ከተጀምሮ ማለት ነው። አሁንም ቸ፣ ቸርነት፣ ቹ፣ ቹቹ፣ ቺ፣ ቺካጎ፣ ቻ፣ ቻይና፣ ቼ፣ ቼክ፣ ች፣ ችግር፣ ቾ፣ ቾይዝ ቾ ቺ ቼ ቻ ቺ ቹ ቸ ይሄኛው ደግሞ ብዙሃኑ ሃ ሶስት አይነት ሀ ነው። እዚህ ጋር አሁን የምናየው ሶስተኛችን ሀ ነው ሀሌታ ሃ ሀምሩ ሃ ይሄ ብዙሀኑ ሀ ወይም ራቡ ሀ ተብሎ ይጠራል ማለት ነው። ሀ ኃይል ሆ ሁኔታ ሂ

ጋ ደግሞ አናባቢ ድምጽ ይችኛዋን ብቻዋ አ የምትባለዋ የሁሉም አማርኛ ፊደሎች አናባቢ ድምፅ ነች። ስለዚህ የመጀመሪያ ፊደሎች እዚ ጋር የምትጨምርባት አ የምትባለዋን ፊደል የሚወስዱ አራተኞች ደግሞ አ የምትሏን ይወስዳሉ ማለት ነው። ስለዚህ የመጀመሪያው ፊደሎች አ አ የሚል ድምጽ ካላቸው ስንተኛ ናቸው? የመጀመሪያ ናቸው ማለት ነው። ስለዚህ ከዚህኛው ስንጀምር አ አሁን፣ ኡ ኡመር፣ ኢ ኢትዮጵያ አ አሃድ ኤ ኤርትራ እ እናት ኦ ኦባማ ኦ ኤ አ ኢ ኡ አ ኦኬ። እዚህ ጋም ባለሁለት እግር ፊደል ከ ተብሎ ይጠራል። የመጀመሪያው ከከተማ

ደግሞ ሀ ተብሎ ይጠራል። እንደ ሀ ፊደል ሳይሆን የሚነበበው እንደ ሀ ፊደል ነው፣ ሀ አይባልም። ስለዚህ ማን ብለነው? መጀመሪያ ምን ጠራው? ሀ። ከዚህ ውጭ ያሉት ግን እንደ ሀ ይነበባሉ ማለት ነው። የመጀመሪያው ፊደል ግን ሀ ተብሎ ይጠራል። ስለዚህ ሀ ሁ ሂ ሀ ሄ ህ ሆ ሆ ህ ሄ ሀ ሂ ሆ ሀ። የመጀመሪያው ሀ። ይቺ ደግሞ ወ ተብላ ትጠራለች። ወ ማን አልኳችሁ? ወ እኔ እንደምቆጥር እናንተም አብራችሁ ቁጠሮሽ ወ ው ዊ ዋ ዌ ው ወ ወ ወንድ፣ ው ውፍረት፣ ዊ የላትን፣ ዋ ዋርካ፣ ዌ እሷን የምናልፋታለን። ው ውሸት፣ ወ ከመጀመሪያው ጋር ተመሳሳይ ነው። ስለዚህ ወ፣ ው፣ ዋ፣ ው እዚህ ጋር የምትይዙት ነገር ስድስተኛው ው እና ስድስተኛ እና ሁለተኛ ው ይባላል። ይሄ ው ነው። ይሄ ው ነው። ከዛ የመጀመሪያው ወ ነው። ሰባተኛው ወ ነው። የመጀመሪያው ወ ነው። ሰባተኛው ወ ነው። እንዲሁም ስድስተኛው እና የትኛው አልኳቸው? ሁለተኛው ደግሞ ው ተብሎ ይጠራል። ው ተብሎ ይጠራል። ከዚህ በመቀጠል እዚጋ ጋር የምታዩት አሁን ባለሁለተኛ ባለሁለት እግር ድምጽ ነው። ዘ ዘመን፣ ዙ ዙፋን

እቺ ደግሞ ባለአንድ እግር ፊደል ማን ተወለጠራለች። የ የ የለም ዩ ዩጋንዳ ይ ይሁን ያ ያህል የ በመጀመሪያው ስለምትጻፍ እንለፋት። ለፋትና ይ ይበልጥ ዮ ዮሐንስ ዮ ይ የ ያ ይ ዩ የ ይሄኛው ደግሞ ደ ተብሎ ይጠራል። ደ ደ ደረቅ ዱ ዱላ ዲ ዲናር ዳ ዳቦ ዴ እናልፋታለን። ድ ድንገት ዶ ዶፍ ዶፍ ዶ ድ ዴ ዳ

ጉ ጉዞ ጊ ጊንጥ ጋ ጋሬጣ ጌ ጌም ግ ግብር ጎ ጎርፍ። ጎርፍ ጎ ግ ጌ ጋ ጊ ጉ ገ እዚህ ጋ ደግሞ እነዚህ ሁለቱ ባለ ሶስት እግር ጠናጭ ይባላሉ። ስለዚህ

ጣ ጣ ይሄ መጨረሻው ደግሞ ጨ ፊደል ተብሎ ይጠራል። ጨ ጨለማ ጩ፣ እዚች ጋር ቅጥያ ያላት እሺ። ጩ ቅጥያ አላት። ተሳስቸ ነው። ጩ አድርጓት ቅጥያ አድርጉባት። ጩ፣ ጪ፣ ጫ ጫማ፣ ጪ፣ ጭ፣ ጮ፣ ጭ ጭነት ጮ የመጀመሪያው ጨ። እንቀጥል በዚህ ጋር የመጀመሪያው ጠ ተብሎ ይጠራል ጠ ጳጳሰ ጡ የለውም ጲ ጲላጦስ ጳ ጳጳስ ጴ ጴጥሮስ፣ ጵስና፣ ጶ የለውም። ጴ ጳ ጲ ከዚህ ቀጥሎ የምናገኘው ደግሞ ፀ ፊደል ነው። ፀ ጸሎት፣ ጽሁፍ፣ ጺም፣ ጻ ጻፈች፣ ጼ የላትም ጽ ጽናት ጾ ጾመች ጾ ጽ ጽ ጻ ጽ ጾ ጸ ጸ ይሄኛውም ጸ ነው ይባላል። ይሄኛው ጸሎት ውጽ ሲሆን ይሄኛው ደግሞ ማን ይባላል? ፀሐይ ውፀ። ይሄም ፀሐይ ውፀ ፀ ፀሐይ ጾ እስከመጨረሻው መቀጠል እንችላለን ማለት ነው። ይሄ ፈፊደል አሁን ፈፊደል ፈፊደል ፊደል ላይ ደግሞ አራተኛ ከሁለተኛ እንዲሁም አምስተኛ ስድስተኛን በደንብ እዩዋቸው። እሺ፣ ፈ፣ ፉ፣ ፊ፣ ፋ፣ ፌ፣ ፍ፣ ፎ። ፎ ፈረስ ፉ ፉጨት ፊ ፊደል ፋፋኖስ ፌፌርማታ ፍ ፍየል ፎ ፎጣ ፎ ፍ ፌ ፋ ፊ ፉ ፈ። እዚህ ጋር ደግሞ የመጨረሻዎቹ የፊደላት መደምደሚያ ፐ ፊደል ላይ ደርሰናል።

እዚህ ጋር ደግሞ ዘ ተብሎ ይጠራል። በላይኛው ጥርስና በታችኛው ከንፈር ብቻ ነው የሚጠራው። ዘ ቡ ቪ ቫ ዘ ቪ ቡ። እቺ መጀመሪያ ላይ የተረሳችሁ ነው እንጂ መጨረሻ ፊደል ሆና አይደለም። መጨረሻዎች ፊደሎች በእና ፐ ናቸው። እቺ መሃል ላይ ያለች ስለተረሳች ነው እዚህ ጋር የመጣሁላችሁ። አልፋው አ ወይም አይኑ አ ትባላለች። አ ኡ ኢ አ ኤ እ ኦ ኦ እ ኤ አ ኢ ኡ አ ቤተሰብ ዛሬ ያየናቸው አማርኛ ፊደላትን ከሀ እስከ ፐ እያንዳንዳቸውን ፊደላቸውን ፊደላቸው ልዩነታቸውና አንድነታቸው እንዲሁም ቃል እየመሰረቱ እያንዳንዳቸውን አሳይቻችኋለሁ። እናንተ እኔ በድምጽ ያስቀምጥኩላችሁትን ቃል እናንተ ደግሞ በተግባር እየጻፋችሁ፣ ቴሌግራም ግሩፕ አለ፣ አስቀምጡልኝ። እያንዳንዱን ከሀ እስከ ፐ ፊደላትን ከለያችሁ፣ ከዚህ በኋላ አማርኛ ማንበብና መጻፍ በፍጹም እንደማይቸግራችሁ ቃል እገባላችሁ ማለት ነው። በውስጥ መስመር መማር ለምትፈልጉ ደግሞ እዚህ ጋር በማስቀምጥላችሁ ስልክ በቀጥታ መደወል በኢሞ ዋትሳፕ፣ በቴሌግራም በሳምንት አምስት ቀን ከሰኞ እስከ አርብ እያስተማርነ እንገኛለን። ባላችሁበት ሆናችሁ በኦንላይን ትምህርታችሁን መከታተል ትችላላችሁ። በቀን ወይም በማታ በሚመቻችሁ ሰዓት ብቻ ሆኖ ከጠዋቱ 12 ሰዓት እስከ ምሽቱ ሰባት ሰዓት በኢትዮጵያ እያስተማርነ በኦንላይን እንገኛለን። እናንተም የዚህ ድል ተካፋይ ትሆኑ ዘንድ ይህ ቪዲዮ እንደደረሳችሁ ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግ እንዲሁም ያደረጋችሁ ደግሞ ላይክ እና ሼር እያደረጋችሁ አማርኛ ማንበብና መጻፍ ለሚቸገሩት ወንድሞች ታደርሱ። ለዚህ ኮዲ ሃውስ አስባሉ አብራችሁ ስለነበራችሁ ከልብ አመሰግናለሁ። በሌላ ክላስ ከምንገናኝ መልካም ጊዜ ይሁንላችሁ።